ዛሬ ያንተ ቀን ነው በሉት፣ ከጎናቸው ያለውን ሰው። እግዚአብሔር አጠር ያለ መልዕክት ነው የሰጠኝ ዛሬ። ለሆነ ሰው እግዚአብሔር ጣልቃ ገባለታለሁ ብሎ ከጎናቸው ያለውን ሰው እግዚአብሔር ዛሬ ጣልቃ ይገባልህ በሉት። ለማን እንደሆነ አላውቅም። ዛሬ የሰማይ አምላክ ቅዱስ እግዚአብሔር በእናንተና በነገራችሁ መሃል ጣልቃ ይገባል። አዎ ጌታ ብሎኛል። እግዚአብሔር መጥቶ ተናግሮኛል። እንደዚህ ብሎኛል፣ ለህዝቤ ዛሬ ጣልቃ ገባለሁ ብሏል። ባስጨነቃቸውና በእነሱ መካከል ጣልቃ ገባለሁ ብሏል። የሆነ ያስጨነቀህና አንተ መካከል እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባልሃል። አንተ ወደ በረከት ትሄዳለህ። ጠላት ወደ ውሃ ላይ ይመለሳል። ጠላቶችን ውሃ ይበላቸዋል። እግዚአብሔር ወደ አዘጋጀል ትገባለህ። አንተ አንድ ሰው ይጩና እግዚአብሔር ጣልቃ ይገባል ይበል አው የመለኮት ኢንተርፌረንስ ዛሬ ያገኛችኋል። የመለኮት ጣልቃ ገብነት ያገኛችኋል። ልሞት ነው ብለ እንዳፈራ እግዚአብሔር ጣልቃ ይገባልል። ልበላ ነው ብለ እንዳሰጋ እግዚአብሔር ጣልቃ ይገባልል። ልጠፋ ነው ብለ እንዳትፈራ እግዚአብሔር ጣልቃ ይገባልል። ጠላት የቀረባችሁ ድንጋጤ ውስጥ ያላችሁ፣ ፍርሃት ውስጥ ያላችሁ፣ አረ ልጠፋ ነው፣ አረ ልሞት ነው፣ ግድ የለም። ዛሬ ነግርሃለሁ፣ እግዚአብሔር በአንተና በጠላት መሃል ጣልቃ ይገባል። አንድ ሰው ከኔ ጋር ጣልቃ ይገባል፣ ይበልስ። አረፍ ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። አንድ ሰይጡና ሲ ጣልቃ ይገባልኛል፣ ይበል። እንዴት እንደምናገረው አላውቅም፣ ግን መንፈስ ቅዱስ በድምጽ በድምጽ በጆሮዬ እንደዚህ ብሎኛል፣ ጣልቃ እገባለሁ በማን ጉዳይ ላይ እንደሆነ አላውቅም። በማን ነገር ላይ እንደሆነ አላውቅም። የሆነ ከበቦ ውስጥ ያለ የሆነ የሆነ ሊጠፋ ያለ ገደል አፋፍ ላይ ለደረሰ ዳዊት እንደዚህ አለ። ኢየሱስ ጌታ ነው። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 3 መነሻ የሚሆነኝ ቃል አንብብና ከዛ እናገራለሁ። ጌታ ይባረክ። ኢየሱስ ጌታ ነው። አያ ካባስ አንደኛ ሳሙኤል መጽሐፍ ምዕራፍ 20 ቁጥር 3 ዳዊት ግን በፊትም ሞገስ ማግኘቴን አባትህ በሚገባ ያውቃል። እርሱም በልቡ ዮናታን እንዳያዝን ይህን ማወቅ የለበትም ብለዋል። ነገር ግን ሕያው እግዚአብሔርን በነፍስህም እምላለሁ፣ በኔና በሞት መካ አይቶ ቤተሰብ እንደሌለኝ አይቶ ሊረዳኝ የሚችል እንደሌለኝ አይቶ ጉልበተኛው ሳሆን መጥቶ ሊያጠፋኝ አንድ እርምጃ ቀርቶና፣ ኦልሬዲ ልያዝ ነው፣ ልሞት ነው፣ ሊጠፋ ነው አለ ዳዊት። አይ አለ እግዚአብሔር አንተ አትሞትም ትቀጥላለህ ዳዊት። አዛ ካማሃካ አረ፣ ዛሬ በመንፈስ አይቻለሁ በእናንተና በነገራችሁ መካከል አንድ እርምጃ የቀረ እግዚአብሔር እንደዚህ ይላል ጣልቃ ገባለሁ፣ ትቀጥላላችሁ። ይሄጃ በኔና በሞት መካከል አንድ እርምጃ ትንሽ ነው የቀረን። ኦሬዲ በቃ ልያዝ ነው ኦሬዲ ልበላ ነው ኦሬዲ ልጠፋ ነው ልሞት ነው። ዳዊት ለዮናታን ነው የሚነግረው። እኔ በጣም ነው የሚገርመኝ። ባይ ዘ ወይ የዳዊት ታሪክ አንደኛ ሳሙኤል መጽሐፍ ምዕራፍ 16 ላይ ነው የሚጀምረው እና ዳዊትን መጽሐፍ ቅዱስ ሲጀምርልን ታሪኩ ተቀብቷል ብሎ ነው የሚጀምርልን። ደስ ይለኛል። እግዚአብሔር ለሳሙኤል መጣና ለሳኦል ለናኩት ለሳኦል የምታለቅሰው እስከ መቼ ነው አለው። እስከ መቼ ድረስ ነው የምታለቅስለት? ተው በቃ እኔ ንቀዋለሁ፣ መንግስቱን ወስጃለሁ፣ በጎረቤቱ ላለው ሰው ሰጣለሁ። ስለዚህ በቀንድ ዘይት ሙላና ተነስና ሂድ አለው ወደ እሴይ ቤት ሲድ፣ ከዛ የምታደርገውን እኔ አሳይሃለሁ አለው። በጣም የሚገርመኝ ሳኦል በጣም አደገኛ ነው፣ የእሱ በሆነ ነገር እንድትመጡበት አይፈልግም። ስለዚህ ወደ ቤተልሄም ሲሄድ አለው ሳሙኤል ለእግዚአብሔር ሳውል ካወቀ ይገለኛል፣ እንዴት ነው የማደርገው ሲል ለእግዚአብሔር ልሰዋ ነው በላ ነው። ከዛ በቀንዱ ዘይት ሞላና ወደ እሴይ ቤት ሄደ። ኢየሱስ ጌታ ወደ እሴይ ቤት ሄደ። ዘይት ይዟል። የሆነ ሰው ሊቀባ ነው። ባለፈው ስለ ቅባት ነግሬያቸዋለሁ። የሆነ ሰው እግዚአብሔር ሊቀባ ነው፣ ሊሾም ነው፣ ሊያከብር ነው። ወደ እሴይ ቤት ሄደ። እሴይ ቤት ሄደና በጣም በሚገርም ሁኔታ ሳሙኤል የመቀባት ልማድ ነበረው እና ከዛ በፊት ሲቀባቸው የነበሩ ሰዎች ረጃጅሞች ትከሻቸው ሰፊ በጣም የሚያምሩ ምናምን ምናምኖች ናቸው እና ገና ሲገባ ኤላብ የሚባለው የእሰይ የመጀመሪያ ልጅ ቁመቱ ረጅም ትከሻው ሰፊ በጣም አሪፍ ነው እና ቀድሷቸው ካመጣቸው በኋላ ፓለ ይህንን ነው የሚቀባው፣ በቃ እግዚአብሔር የሚቀባው በቃ። አይ ጌታ አይ ስትም እኮ ጌታ ምናምን ሲል እግዚአብሔር ሀሳብ ቀይር ያለዋል፣ አሰራር ቀይር ያለዋል። እና መልኩንና ቁመነውን አትያ ነው እኔ ንቄዋለሁ አሳልፈዋል። ከዛ አለፈ አለፈ አለፈ አለፈ። ከዛ ቤት ውስጥ ያሉት ሰባት ልጆች እንዳለ እለፍ እለፍ አለው ጌታ። ከዛ ሳሙኤል ደነገጠ። ዛሬ ሳትኩ መሰለኝ ብሎ ሊታጠፍ ሲል አይ አልሳትኩም፣ እስቲ አባትየውን ጠይቁ አሉ። አባትየውን ሲጠይቀው ዳዊት እናቴ በኃጢአት ወለደችኝ ስላለ በእናት የሚገናኙ አይመስለኝም ከሰባት ወንድሞቹ ጋር። ከዛ እንትን በጎቹን ሜዳ ላይ እየጠበቀ ነው። ስለዚህ አንድ የመጨረሻ ብላቴና አለኝ እሱን ላስጠራላል። እሱንማ የምታስጠራ ከሆነ ቤት ውስጥ አንቀመጥም አለ። ከዛ ወጡ። ዳዊት ደስ የሚለኝ ቤት ውስጥ አይደለም፣ የተቀበል ቤት ውስጥ አይደለም። አንዳንድ ቤት ውስጥ የሚፈስብ ጊዜ እንትን ነው። ጌታ ይባረክ። አሪፍ ነው። አሪፍ አይደለም የምል መስሎ ነው። አሪፍ ነው። እስቲ አሪፍ ነው በል እስቲ አሪፍ ነው። ከዛ ወሰደው። ጠላቶቼ ፊት ለፊት ነው የሚለው ዳዊት። ጠላቶቹ ወንድሞቹ ብቻ አይደለም አብሮ አደጎቹ የሚቀሉበታሉ የሚደብራቸው ወሰደና እግዚአብሔር ቤተሰብ እያየ ብቻ አደለም አለ አባት እያየ ብቻ አደለም። አገር ሰፈር እያየ እትዬ በለጡ እያየች አባባንትን እያዩ እንትናናንትን እያዩ ራስን በዘይ ተቀብሃለዋል። አዛ ማሃታ ከባሳ የሰፈር ሰው በጠቅላላ እያየ ቀጣይ ምድሪቱ ላይ የሚሾመው እግዚአብሔር እሱ ነው አለ። እኔ እነግርሃለሁ ቀጣይ እግዚአብሔር የሚያገነው አንተን ነው እላዩ ላይ ዘይት አፈሰሰበት። ከዛ ደስ ይለኛል፣ አንደኛ ሳሙኤል 16 ላይ በጣም የምወደው ቃል አለ። ልክ ዘይት ከፈሰሰበት በኋላ መጽሐፍ ቅዱስ እንዲህ ከዛም ቀን ጀምሮ በዳዊት ላይ የእግዚአብሔር መንፈስ በኃይል ይመጣበት ነበር ይላል። ሻባ ከማንሳ የእግዚአብሔር መንፈስ በኃይል ከመጣብ ደግሞ ዘምር ዘምር ይልሃል፣ ተንቢ ተንቢ ይልሃል። በግ ሰፈርን ትጠለዋለህ፣ ቤተ መንግስት ካልገባሁ ትላለህ። ቅባቱ ራሱ የምትሄድበትን ይመርጠልሃል፣ ስፍራ ያስቀይርሃል። አረ ዛሬ ለአንድ ሰው እንደዚህ ይሆናል። ሰፈር የሚቀይር ሰው አያለው። ትቀይራለህ ወዲያው ወዲያው፣ ቤተ መንግስት ገባ ዳዊት ኢየሱስ ጌታ እና ሳኦል ላይ ክፉ መንፈስ ይመጣ ስለነበር ሁላችሁም እንደምታውቁት በዳዊት ገበብ በገና ነው እንትኑ የሚባረረው አጋኑት እና ሲመጣ ይደረድርለታል፣ ላጥ ብሎ ይሄዳል። ከዛ ኢየሱስ ጌታ ምድሪቱ ላይ ኃይለኛ ኃይለኛ ቻሌንጅ መጣ። ጎልያድ የሚባል ሰው ጎልያድ የሚባል ሰው መጣ። ከዛ እስራኤልና ፍልስጤም ለመዋጋት ሲቀርቡ ፍልስጤማውያኖች አንድ ሀሳብ አለን አሉ። ሁላችንም ተደባድበን ህዝብ ከሚያልቅ ከእናንተ አንድ ጀግና፣ ከእኛ አንድ ጀግና ይምጣ፣ ከዛ እንጋጠም አሉ። ማለት እንደሱ ጎሊያድን ተማምኖ ነው ይህን የተናገሩት። ጎልያድ ማለት ባይዘዌ ይሄ ፊልም ኔፊልም ይባሏላ የወደቁ መላእክቶች ምናምን ተብሎ መጽሐፍ ቅዱስ ዘፍጥረት ብዙ አተካራለው መጽሐፍ ቅዱስ ትምህርት ቤት እና ቁመታቸው በጣም ረጅም ነው። ሰውነታቸው በጣም ትልቅ ነው። ኦልሞስት 3 ሜትር ከዛ በላይ ያክላል እና ፊዚካላቸው ትልቅ ነው። ቁመታቸው ረጅም ነው። ኃይለኞች ናቸው። አስፈሪ ናቸው። ትዝ ካላችሁ 12 ሰዎችን ሙሴ ሰልሉ ብሏቸው ሄዶ አስሩ ሰዎች አይተው የመጡት እነዚህ ኔትፊልሞችን ቁመታቸው በጣም ረጅም ነው እንዴ! እንደዚህ አሉ። በእነሱ ፊት እኛ እንዳንበጣ ነን አሉ። ኖርማል የሰው ቁመት የሚያክሉ አይደሉም፣ ገዘፍ ያሉ ናቸው። ፊዚካላቸውም ገዘፍ ያለ ነው። ይሄ እንትን ምንድን ነበር? ጌታ ይባርግ። አንድ ፊልም ነበር ጠፋብኝ። ብቻ እሱን ይመስላሉ። መጣላችሁ አይደል? አይምሯችሁ ላይ ራሱን ነው የሚመስሉት እና ገዘፍ ያሉ ናቸው። ጎሊያት አርባ ቀን ሙሉ ወጥቶ ይፎክራል ይፎክራል። ከእናንተ አንድ ሰው ይምጣ፣ ከእኛ አንድ ሰው ይምጣ እያለ በቃ ይሸልላል። ሲሸልል በይተው ለሚሸልል ቅባት ያለበት ሰው ነው መድኃኒቱ አዛ መሐሳል ይሄ ዝም ብሎ ለሚያጓራ፣ ለሚሸልል እኔ ነኝ አንበሳው፣ እኔ ነኝ ድቡ፣ እኔ ነኝ ምናምን ለሚላ ቅባት ያለበት ሰው ነው መድኃኒቱ። ኢየሱስ ጌታ ነው አዛ ና ዳዊት መጣ እና ወንድሞቹ ትከሻው ሰፊ ነው፣ ረጅም ነው ምናምን የተባለው ኤሊያብ ወንድም ሳውልን ሊያግዝ ጦር ሜዳ ሄዶ ነበር። እና የዳዊት ወንድም የትከሻው መርዘምና የትከሻው መስፋትና የቁመቱ መርዛ ጎልያድን ለማሸነፍ አልጠቀመውም። ገባን? ጎልያድን ለማሸነፍ አልጠቀመውም። ከዛ ዳዊት መጣ። ዳዊት ደስ ይለኛል ያልተገረዘ ፍልስጤማዊ የእስራኤልን ጭፍሮች ይገዳደር ዘንድ ማና ነው ማን ነው? ዳዊት የጀመረው ከኪዳን ነው። ሲያይ ራሱ ዳዊት መጀመሪያ ኪዳንህን ነው የሚያየ፣ ያጣርሃል መጀመሪያ በዓይን ነው የምትቀለው፣ በዓይን ነው ከፍ የምትለው። ኢየሱስ ጌታ አረባካችሁ የአንዳንዶቻችሁን ጎልያት ዛሬ ይፈጠፍጠዋል። አያው ያለ ከዛ ገጠመው፣ ሀሳቤ ሱጋ ስለ ገጠመው ከዛ ደስ ይለኛል ማታ እንደውም መጽሐፍ ቅዱሴን እያነበብኩ በኋላ ላይ ጎልያድን ከጣሎ በኋላ ዳዊት ዳዊትን አምጡታል ሳውል ሲያመጡት እንትና ዳዊት የጎልያድን ጭንቅላት ይዞት ነበር ይላል። ኦልሬዲ ገሉት ገሉት አንተ በተገዳደርኩ ማለት ዳዊት የሚያወረው ራሱ እንደዚህ ብሎ ነው ማለት የጥጋብ ይመስላል። ጎልያድ ረጅምና ከታቸው ነው ምንም ቢሆን ደፋሃለሁ አይነት ነገር ዘልቅ ያንገትን ይዛለ ዝቅ ስትል ጣ

ነገሩ የቁመትና የግስበት አይደለም። እላይ ላይ ያለ ኪዳን ነው። አያ መሃታ ከባሳ ግድ የለ። ምንም የወፈሩ ቢሆንም ከኪዳኑ የደረሳት አሸንፋለ። እጠላሃለሁ አለ። አዛ መሃታ ከማስ የነካይን ቀን አሳይሃለሁ። ማን እንደወቅ የሞከርከኝ ቀን አሳይሃለሁ። ለፍልሚያ ስንቆም አሳይሃለሁ። ኢየሱስ ጌታ ነው። ከዛ ደስ ይለኛል። መጽሐፍ ቅዱስ ዳዊት ጎልያድን ገሎት ጭንቅላቱን ቆርጦት እንዶ ጭንቅላትን ቆርጧለሁ ለምድር አራዊት ነው የማደርግ ብሎታል። ቆረጠው ጭንቅላቱን ይዞ መጣ እና ከዚህ በፊት እ ቤተመንግሥት ገብቶ ነበር። ዳዊት ሳውል ያውቀዋል፣ በገና ደርድሮ አጋንንት ሲያስወጣለት ያውቀዋል። አሁን የሳውል የጎሊያድን ጭንቅላት ይዞ ሲመጣ ሳውል እንደዚያ፣ ይሄ ልጅ ግን ማን ነው አለ። እኔ አንድ ነገር ልንገርህ፣ አንዳንዶች ድጋሚ ነው የሚተዋወቁ። ከዚህ በፊት የሚያውቁ ሰዎች ከዚህ በኋላ አያቁም። ለምን መሰለ? ቅባት የሚሰራብህን ነገር አዛ ከመሐሳ መልክን እንኳን ሳይቀር ይቀይረዋል። እንደዚ ይሄ ማን ነው አለ። አበኔርም ይሄ ማን ነው? ይሄማ መጣራት አለበት። ይሄ ያ የምናውቀው ዳዊት አይደለም። ቤተ መንግስት የመጣው ከመቅጠበቅ አምጥተን እዚህ በገና የምናስደረድረው ያ በገና ዝም ብሎ እንዲህ የሚመጣው እሱም አይደለም። ይሄ መጣራት አለበት። ግድ የለም። እባክህ እግዚአብሔር ከሚሰራብ እግዚአብሔር ከሚያደርግብ ነገር የተነሳ አንዳንድ ሰዎች ድጋሜ ተዋወቀዋል። የሚያቁ እንደሚያቁ አይሆንም። ትቀየርባቸዋል። ኢየሱስ ጌታ። ከዛ ገንጥሎት ይዞት መጣ። ከዛ እስራኤላውያን ድል አደረጉ ፍልስጤማውያንን። ወደ እየሰፈራቸው እንዳለ ኢየሱስ ጌታ ኢየሱስ ጌታ። እኔ ይመስለኛል እንደው እንትን በጉልበታቸው ምናምን አይደለም፣ ዝም ብሎ ነው። ይሄ አለ አይደል ይሄ አንዳንድ ጊዜ የፈሪ አይነት ድብድብ አለ አይደል አለ። እንደምንም ብለ እንትን እንዳትፎገር አይነት ቸብ ታደርጎና ከተሳካለ በዛው ትይዘዋል። እንደዛ አይነት ነገር ነው። እግዚአብሔር እየረዳቸው ስለሆነ ሁሉም አባረሯቸው። ላጥ ሲሮጡላቸው ተከተሏቸው፣ ተከተ አስገቧቸው። ከዛ ከዳዊት ጋር አብረው እየጨፈሩ እንዳለ መጡ። ኢየሱስ ጌታ እግዚአብሔር ባይዘው አንዳንዴ የሚሰጥ ድል እንትን ከአቅም በላይ ነው እና እየገረመህ ነው ራሱ ጠላትን ምገጥመው ምክንያቱም ከእግዚአብሔር ውጪ ካወክ ይቀጠቅጠዋል፣ ታውቀዋለህ። ስለዚህ እየፈራ ነው እግዚአብሔርም እንዳይሄድብህ እንትን እያልክ ነው እንትን ምትለው ዛሬ ግን ታሸንፋለህ፣ ድሉ በአንተ ይጠናቀቃል። ከጎናችኋለሁ ሰው ድል የምታደርገው አንተ ነበሉት ከዛ ሳኦል ገርሞታል። ለማንኛውም ይሄንን ልጅ ቤተ መንግስት አምጡት አለና፣ ከዛ ጦርነቱን አሸንፈው ወደ እስራኤል ምድር ሲመለሱ ሴቶቹ ከበሮ ይዘው ሰልፈኞቹ ሊቀበሏቸው ይመጣሉ እና እየተዘመረ ነው። ድል ይደረጋል። ይዘምራሉ፣ በቃ ይጨፍራሉ። ሴቶቹ ግጥም ይገጥማሉ፣ ምናምን ከዛ ሳኦል አሉ ሺ ገደለ ዳዊት ደግሞ አስር ሺ ገደለ ሲል ሳኦል እዚህ ጋር ጥስ አለችበት። እዲ ይሄ ልጅማ መንግስት ነው የቀረው እንጂ አለ። ከዛ ቀን በኋላ ሳኦል ዳዊትን ጠላ። እንደውም የሚገርማቸው ጎልያድን ለገደለልኝ አለ ሳኦል ሳኦል የአባቱን ቤት ከግብር ከግብር ነፃ ይወጣል ከዛ እንደዚህ እንደዚህ ይሸለማል ከዛ ሚስቲቴ እንትን ልጄ እድርለታለሁ ብሎ ነበር። ከዛ አየው ሲዘፈንለት ስላልወደደ ልጁንም አልዳረለት፣ ልጁን ለሌላ ሰው ዳረበት። ከዛ እንደዚህ ያለ ሳውልን እግዚአብሔር ይገስጸው። እንደዚህ ይህንን ልጅ እጄን አላነሳበትም አለ፣ በፍልስጤማውያን እጅ ይገባና ይሞታል አለ። በዚሁ ከቀጠለ መንግስቴን እንዳለ ነው ሰብስቦ የሚወስድብኝ። ስለዚህ ይህንን ልጅ መዋጋት አለብኝ አለና ዳዊት ሳኦል በልቡ ዳዊትን ጠላው። በጣም በሚገርም ሁኔታ ደግሞ የራሱ ልጅ የመጀመሪያ ልጁ ዮናታ በዳዊት ፍቅር ልቡ ተነደፈ። ዳዊትን በጣም ወደደ። እኔ አንድ በረከት ልባርካችሁ የሚጠሏችሁ ሰፈር የሚወዷችሁን ሰዎች ያብዛላችሁ፣ ያብዛላችሁ። በቃ የሚወዷችሁ ሰዎች ወይኔ አይላቭዩ፣ አይላቭዩ ይሄ ልብ ቅርጹን ሶሻል ሚዲያ ላይ የሚልኩላችሁ ምናልክ መገ በቃ ይሁን እንደዛ፣ ገንዘብም ይሁን ኢየሱስ ጌታ የሚወዷችሁ ሰዎች ልጋ አብዛችሁ የሚሏችሁ የሆነ ጊፍት የሚሰጧችሁ ኢየሱስ ጌታ ነው። ከእናንተ ጋር እናሳልፍ የሚሏችሁ ለምን መሰለ ቤተ መንግስት፣ የሚወራው ኖሬ በጠቅላላ በጠቅላላ ሳኦል ለልጁ ለዮናታን ሳይነግረው ምንም አያደርግም። እና ጠራቸውና ቤተሰቡን እንዳለ ሰበሰበና ይላል መጽሐፍ ቅዱስ አንብቡት፣ አስራ ስምንተኛው ምዕራፍ ላይ አንብቡት አበኔርንና ዮናታንን ጠራቸውና ሌሎችንም ሰዎች ጠራና ዳዊትን እንዲገሉ ትዕዛዝ ሰጣቸው፣ ትዕዛዝ ሰጣቸው። ከዛ ዳዊትን ሊገለው እንደሆነ አባቱ ሲያውቅ መጣና ቀጥታ ለዳዊት ነገረው። አባቴ ሊገልህ ይፈልጋል ተጠንቀቅ፣ ተጠንቀቅ፣ አባቴ ሊያጠፋ ይፈልጋል እና ወዲያው ሳውል ላይ ክፉ መንፈስ እኔ መጽሐፍ ቅዱሳችሁን ግቡና ጡት ልክ እስራኤል ላይ የሆነ ሀገር ለወረራ መጥተው ዳዊት ነው ለጦርነት የሚወጣው ሊዋጋ። ልክ ዳዊት አሸንፎ ሲመጣ ሳኦል ላይ ክፉ መንፈስ ይመጣበታል። ዳዊት ድል አድርጎ ሲመጣ አጋንንት ይመጣበታል። እዛው ቁጭ ብሎ በገና ደረደረለት፣ ብድግ ያደርጋል። ጦሩ ብድግ ያደርግና አንተ አንተ ይላ ላጥ ሲያረግ እግዚአብሔር ጣልቃ ይገባል። እግዚአብሔር ልክ ሳውል ጦሩ ሲያነሳ እግዚአብሔር ይመጣና መሀላቸው ይገባል እኮ። ዛሬ እግዚአብሔር አንድ የተናገረኝ ነገር ምን እንደሆነ ታውቃለ? በእናንተና በጠላቶቻችሁ መሀል ጣልቃ ይገባል ብሎ። ጣልቃ መግባት ማለት ምን ማለት መሰለ? ቢኒስቲ ብድግበል ስንታየው ብድግበል እንደዚህ እንደዚህ ፊት ለፊት ያያል። አንተ አጠር ስለምትል ዳዊት ትሆናል። አንተ ደግሞ በጌታ በኢየሱስ ስም ሰውን አደለ እና ይሄ ጉልበተኛ፣ ይሄ ጉልበተኛ ነው። ይሄ ደግሞ ተጠቂ ነው። ሀይል የለውም፣ ጉልበት የለው። ይሄ ጦር አለው፣ ፈረስ አለው፣ ሰረገላ አለው፣ ብዙ ነገር አለው። ይሄንን ማጥቃት ይችላል። እግዚአብሔር ደግሞ የሚባል አምላክ አለ አለ። እግዚአብሔር የሚባል በሰውኛ ስታስበው በሁለቱ ጸብ፣ ማንም ሰው መግባት የለበት። ከገባህ ጣልቃ ገባህ ትባላል። መግባታችን ገቢ ሁለቱ እየተጣሉ ገባህ ማለት ተጠቂውን ኦልሬዲ ልታስመልጠ አለ ልታስመልጠ ነው። ስለዚህ ጣልቃ መግባት የለብን። ይሄኛው ይሄኛውን ይጎደዋል። ይሄ ተጎጂ ነው። ይሯሯጣሉ፣ ያባረዋል። እንዲሁም መጽሐፍ ቅዱስ የሚባል አንድ ምድረ በዳ ላይ ወረኞች መጥተው ነገሩት። ለሳኦል ዳዊት በዛ አለ ሂድና፣ ልታጠፈው ትችላለህ ልትጎዳው ትችላለህ ጠላትህን አሁን አሳልፎ ሰጥቷል፣ አሉት። ሳኦል ሶስት ሺህ ሰው ሰበሰበና ዳዊትን ለመምታት ዳዊትን ለመጉዳት ወደ ማኦን ወደሚባል ምድረ በዳ ደረሰ። ሳኦል ደረሰ። ዳዊት እንደደረሰበት አወቀና መሮጥ ጀመረ። እየሮጠ ሄደ። ከዛ በሁለት ተራራ መሃል መሮጥ ጀመሩ። እና መጽሐፍ ቅዱስ ገብታቸው ምውት አንደኛ ሳሙኤል መጽሐፍ ምዕራፍ 23 ላይ መጨረሻው ቁጥር አካባቢ ላይ እንደዚህ ነው። ልክ ሳውል ዳዊትን ሊይዘው ሊመተው ሊገለው ሲል ወረኞች መጡ። ወረኞች መጡና ሳውል አሉት። አቤት ሲላቸው ፍልስጤማውያን ከተማውን ወረውታል አሉት። ማለት ቆይ ምን ማለት እንደሆነ ታውቃለህ? እግዚአብሔር ዳዊትን ሊያስመልጠው ስለፈለገ ሳውልን የሚመልስበት ነገር ነው የፈጠረው። እኔ አንድ ነገር ልንገርህ፣ ጠላቶች ወሬ ሰምተው ይመለሳሉ። ጣልቃ መግባ ማለት ይሄ ሊጎዳው እየጎዳው እኮ ነው። ምንም የማያገበው ምንም የማያገበው ሰው ጣልቃ ይገባል። ከዛ አይቻልም ይለው አንተ ሂድ በዚህ አንተኛው መንካታችን። አሁን ዛሬ እግዚአብሔር የሚያደርግላችሁ እንደዚህ ነው። ጠላት አይሎባችኋል። ጠላት ሊያጠፋችሁ ነው። ጠላት ኃይለኛ ሆኖባችኋል።

ሳኦል ሳኦል አሉት። እየሮጠ እኮ ነው፣ ሳኦል ዳዊት እንዲይዘው በቃ ደረስኩ ደረስኩ፣ ሳኦል ሳኦል አሉት። እዛ ድንገት ነው እየሮጠ አቤት ሲላቸው፣ ፍልስጤማውያን ከተማ ኖሮታል ሲሉት፣ እንዴ በስመ አብ ወልዳልና ተመለሰ። ወሬ ነው የመለሰ እግዚአብሔር ምስክር። የአንዳንዶቻችሁ ጠላት እንዴት እንደሆነ አይታወቅም፣ አጠገባችሁ ደርሰዋል። ግድ የለም ከዚህ ተመልሰ ስትወጣ የሆነ ነገር ሰምተው ወደ መጡበት ይመለሳሉ፣ ወደ መጡበት ይመለሳሉ። አንድ ሰው ይጡና፣ ይመለሳሉ ይበል። አንድ ጊዜ መጽሐፍ ቅዱስ ላይ ትዝ ይላችኋል፣ ትዝ ይላችኋል መጽሐፍ ቅዱስ ላይ ዘጸአት መጽሐፍ ምዕራፍ 14 ላይ እስራኤላውያን ከግብፅ ወጥተዋል። ወደ ከነአን ጉዞ ጀምሮ ወደ ከነአን ጉዞ ጀምረው እየሄዱ እያለ ከፊት ለፊታቸው ፊሃይሮት የሚባል አካባቢ ላይ ቀይ ባህር የሚባል ነገር አጋጠማቸው እና ማለፋጅ ጭቃ ሲያቦኩ ጡብ ሲሰሩ እርሻ ሲያርሱ ምናምን ነው ይኖሩት፣ የጉልበት ስራ ሲሰሩ ዋና የሚባል ነገር አያውቁም። መርከብ ጀልባ ምናምን አያውቁም። እና ከፊታቸው ቀይ ባህር ከዛ፣ የፈርዖን ልብ እግዚአብሔር ስላደነደነ፣ የፈርዖን ልብ ስለደነደነ ድጋሚ ሰራዊቱን አሰለፈ። ፈረሰኞችን አሰለፈና እስራኤላውያን ተከተሏቸዋል። እስራኤልን ተከተሏቸው ተከተሏቸው፣ ከኋላ ነው እየመጡባቸው፣ ሰረገላቸውን ተሸክመው እየመጡባቸው እያለ ደስ የሚለኝ ቃል አለ ምዕራፍ 14 ላይ የእግዚአብሔር መልአክ ወደኋላ ኋላ ዞር ይላል ዞር ከፊታቸው ነበር የእግዚአብሔር መልአክ ከፊት ከፊታቸው ነበር ወደኋላ ተመልሶ ዞረና ከእስራኤላውያን ኋላ ቆመ ማለት ከእስራኤላውያን ኋላ ቆመ ማለት ግብፃውያን ከዚህ እየመጡ ነው መካከል ላይ ነው ይቆመ መካከል ላይ ቆመባቸው እነዚህ ሊያጠቋቸው ነው እነዚህ ደግሞ ሊጠቁ ነው መሀላቸው ላይ ገባ ነው የእግዚአብሔር መልአክ ቆመ መልአክ መሀላቸው ቀጥ ብሎ ቆመ ማለት ምን ማለት ነው? እነዚህ ያሉት ወደ እነዚህ ማለፍ አይችሉም። የነዚህ ጦር ወደ እነዚህ መምጣት አይችልም። ቀጥ ብሎ መሀላቸው ላይ ቆም። የእግዚአብሔር መልአክ መሀላቸው ላይ ሲቆም እንዴት እንደሆኑ ታውቃለ። እስራኤላውያን ሰፈር ብርሃን ሲሆን፣ ግብፃውያን ሰፈር ደግሞ ጨለማ ሆነ። እግዚአብሔር ዛሬ ጣልቃ ይገባላችኋል። አንድም የሆነው ነገር እንደዚህ ነው። ጠላቶቻችሁ ሰፈር ጨለማ ይሆናል። ጣልቃ ይገባል። በቃ ጣልቃ ኢየሱስ ጌታ ነው። ጣልቃ ይገባል። ከፊት ለፊታቸው እኮ ቀይ ባህርም ይባላል እስራኤል አበሎች የፈሩበት ወይኔ ያሉ ሙሴን፣ እንደውም እንደዚህ አሉት፣ በግብፅ ብዙ ሬሰ እንትን የመቃብር ስፍራ ስለሌለ ነው በዚህ አምጥተ ልትገለን ያሰብከው። በግብፅ አንሞት አለ፣ በግብፅ አንጠፋ አለ። ምን ልታደረግ ነው ወደዚህ ያመጣ? እንዴት ነው እግዚአብሔር ከሰማይ እንደዚህ ዝም በሉ አላቸው። ዝም በሉ፣ ዛሬ እግዚአብሔር ለእናንተ የሚያደርገውን ታምራት ታያላችሁ። እግዚአብሔር ስለ እናንተ ዛሬ ጣልቃ ገብቶ ይዋጋላችኋል። የእግዚአብሔርን ማዳን ዛሬ የምታዩበት ጊዜ ነው አላቸው። እግዚአብሔር ስለ እናንተ መዋጋት ይጀምራል። እግዚአብሔር ስለ እናንተ ጦር መምዘዝ ይጀምራል። እግዚአብሔር ስለ እናንተ መዋጋት ይጀምራል። ከጎናቸው እግዚአብሔር ስለ አንተ መዋጋት ይጀምራል በሉት። ዛሬ እግዚአብሔር የሚያደርግልህ ታምራት አለ በሉት። በጠላቶችና በአንተ መካከል ጣልቃ ይገባል በሉት። ጣልቃ አንተ ታመልጣለህ ግብፃውያን ግን ውሃ ይበላቸዋል በሉት። ውሃ ይበላቸዋል በሉት። እግዚአብሔር ጣልቃ ይገባልሃል በሉት። እግዚአብሔር ዛሬ ያስመልጠሃል በሉት። ፈረሱንና ፈረሰኛውን በውሃ ውስጥ ይጥላል በሉት። እግዚአብሔር ጣልቃ ስለሚገባልህ ታመልጣለህ በሉት። እግዚአብሔር ጣልቃ ይገባላቸዋል። ግብፃውያን ሶስቱ ቀን በጨለማ እሜ የሚሄዱበት ጠፍቷቸው ሲወራቸው እስራኤላውያን ሰፈር ብርሃን ነው። እግዚአብሔር ንፋስ ላቀና ቀይ ባህሩን ከፈለላቸው። እስራኤል በደረቅ ተሻገሩ። መጽሐፍ እንደዚህ ይላል። እብራዊ ያለ ግብፃውያንም ይላል እንደ እስራኤላውያን ሊሞክሩ ሲሉ ሰምጠው ቀሩ ይላል። ዛሬ የጠላቶች መጨረሻቸው ይሄ ነው። ጠላቶች መጨረሻቸው ይሄ ነው። ባህር ይበላቸዋል። አንተ ትቀጥላለህ። አንተ ትቀጥላለህ። አንድ ሰው ይጩና፣ እግዚአብሔር ለኔ ዛሬ ጣልቃ ይገባልኛል በሉት። ጣልቃ ይገባልኛል በሉት። እኔ አመልጣለሁ በሉ። ጠላቶቼ ግን ይዋረዳሉ። ጠላቶቼ ግን ይሰምጣሉ። እግዚአብሔር ዛሬ ለኔ ጣልቃ ይገባል። ለኔ ዛሬ ይበቀልልኛል። እግዚአብሔር እኔ ያስመልጠኛል። ሌላ አንድ የመጨረሻ ቃል ልንገራችሁ ዛሬ ቶሎ መጨረስ ስላለብን፣ መጽሐፍ ቅዱሳችሁ ላይ ትዝ ይላችኋል ሐዋርያ ሥራ ምዕራፍ 12 ላይ ጴጥሮስ የሚባል አንድ ሰው ያቆን ያዕቆብን መጀመሪያ ወሰደና ሄሮዶስ አንገቱን ቀላው ገደለው። እዛ ጴጥሮስን ያዘው፣ ጴጥሮስን ያዘውና እስር ቤት ከተተው ወይም ቤት ከተተው ማለት ጴጥሮስ የተያዘው የዳስ በዓል በሚከበርበት ቀን ነው። የዳስ በዓል ማለት ደግሞ የፋሲካ በዓል በሉት የሚከበርበት ጊዜ ነው። ያ በዓል ሰባት ቀን ይፈጃል። ጴጥሮስን ወሰደና እስር ቤት ከተተው። ማለት ጴጥሮስ ቢያንስ አምስት ቀን ስድስት ቀን ሄሮዶስ ያሰረው እስር ቤት ውስጥ ቆይቷል። ምክንያቱም በበዓል ቀን የሚሞት ሰው ስለሌለ በዓሉን አሳልፌ ልግደለው ብሎ ነው የከተተው። በቤተ መቅደስ ደግሞ ይጸልያል፣ በቤተ ክርስቲያን አባቶ ይላል። ጴጥሮስ ታስሯል። እሱ አእማ ዋና ነው፣ ወንጌል ያስተማረን እሱ ነው። ካፉ ቃል ወንጌል የሰማነው እኛ ነን። እባክ አስመልጦ እየተባለ በቤተ መቅደስ ይጸልያል፣ ይጾማል እግዚአብሔር ሆይ አስመልጦ ይባል ጴጥሮስስ እስር ቤት ታስሮ ተኝቶ ኦሬዲ ልሞት ነው ማንም ጣልቃ ይገባልኛ ማንም ሊደርስልኝ አይችልም ዘመድም ጓደኛም መጥቶ እዚህ ሊያወጣኝ አይችልም ብሎ ፈርቶ አዝኖ ተኝቶ እያለ መጽሐፍ ነዝላል ድንገት ይላል ድንገት የጌታ መልአክ በክፍል ውስጥ ገባ ይላል በክፍል ውስጥም ብርሃን በራ ይላል ኢየሱስ ጌታ ነው ይሄ ጣልቃ የሚገባ መልአክ ዛሬ እናንተ ቤት ይገባል እኔ ለአንዳንዶቻችሁ በትክክል እግዚአብሔር አሳይቶኛል። ጣልቃ ገባላችኋለሁ ብለ ጴጥሮስን እንደዚያ አሉ። ማንም እኮ ገብቶ ሊያድኑ አይችልም። ማንም ሊታደገው አይችልም። ማንም ሊያስመልጠው አይችልም። ማንም ማንም ሊረዳው አይችልም። መልአኩ ገባና ተነሳ፣ ጎኑ ጎኑን መጥተውና ብድጋል። ከዛ ልብስን ልበሳሉ አለበሰው፣ ተከተለኛል። ኢየሱስ ጌታ ነው። ጴጥሮስን ማንም ሊያወጣው አይችልም ከእስር ቤት። እግዚአብሔር መልአክ ልኮ አወጣው። እግዚአብሔር መልአክ ልኮ ጣልቃ ገባለት። ዛሬም ያንቺ ህይወት እንደዚህ ይሆናል። ከየት መጣም ማይባል የእግዚአብሔር እጅ ከሰማይ ይመጣላችኋል፣ ጣልቃ ይገባና ያስመልጣችኋል። አንድ ሰው እጁን ያንሳና ጣልቃ ይገባልኛል ይበል። እግዚአብሔር ጣልቃ ይገባልኛል በሉ። ዛሬ ማምለጥ እጀምራለሁ በሉ። እዛው እንዳላችሁ ቀኝ እጆቻችሁን ብድግ አድርጉ፣ አይኖቻችሁን ጨፍኑና እግዚአብሔር ዛሬ ጣልቃ ይገባል። እግዚአብሔር ዛሬ ጣልቃ ይገባልኛል ዛሬ ጣልቃ ይገባልኛል። ጠላት እኔን አያገኘኝም። ጠላት እኔን አያገኘኝም። እግዚአብሔር ጣልቃ ስለሚገባልኝ፣ እግዚአብሔር ስለሚያስፈልጠኝ፣ በእኔና በጉዳይ መካከል፣ በእኔና በጠላቶቼ መካከል፣ በእኔና በአስፈሩኝ ነገሮች መካከል እግዚአብሔር ጣልቃ ይገባልኛል። እግዚአብሔር ጣልቃ ይገባልኛል። እግዚአብሔር ጣልቃ ይገባልኛል። ሻባሃዳ ጋባሃሳ ራስ ካባጋዲ ገመሃታ ካባህያ ሌፓራዲጋ ማሀዲጋ ጋሳ ሀዲጋማሳ ሌፓራዲጋማሀቶሳባላ ታራዲጋማሳ አጠገባችሁ ችግር የደረሰባችሁ አጠገባችሁ ገዳይ መንፈስ የደረሰባችሁ አጠገባችሁ ችግር መከራ የደረሰባችሁ አጠገባችሁ እዳ የደረሰባችሁ እነግራችኋለሁ ዛሬ እግዚአብሔር ጣልቃ ይገባላችኋል። እግዚአብሔር ጣልቃ ይገባላችኋል። እግዚአብሔር ጣልቃ ይገባላችኋል። ኢየሱስ ጌታ ነው።